ከሰላምና ጸጥታ አኳያ ሰላም የሁሉም ህብረተሰብ ነው። መንግስት ብቻ መጠበቅ አይጠበቅበትም። ሁሉም ህብረተሰብ ሰላሙን መጠበቅ ያለበት በየአካባቢው ሆኖ የተዋለደ የተዋደደ ህብረተሰብ ነው እና ኢትዮጵያ ህዝብ ብሔር ብሔረሰቦች ሁሉም በአንድነት ሆኖ ለሰላም ትልቅ ዋጋ በመስጠት ወደፊት መሄድ ይገባቸዋል። መንግስትም አስቀድሞ አስቀድሞ ወንጀል ሳይፈጸም በፊት ትኩረት ሰጥቶ የጸጥታ ችግር ባለበት መሳተፍ አለበት። ህብረተሰቡ ግን ትልቅ ትልቅ እገዛ ማድረግ አለበት። አደረጃጀቶችን ማስፋት መቻል አለበት። ህዝቡን ማደራጀት አለበት። በየክልሉ በየክልሉ በየከተማው ኔ በየቦታው ህዝቡን ያደራጃል። ምክንያቱም ያለ ህብረተሰቡ ተሳትፎ ምንም ነገር ውጤት አልባ ነው የሚሆነው። ህብረተሰቡ የግድ መሳተፍ አለበት። እኔ በበኩሌ አሁንም የሰላሙ ጉዳይ እየተሰራ ካለው በላይ መሰራት ያለበት መሆኑን ነው የተረዳው። ምክንያቱም በአንድ በኩል እንትን ሲባል በሌላ በኩል ችግር ስላለ ከዚህ አንጻር መንግስት የበለጠ መስራት አለበት። በሰላሙ ጉዳይ አስመልክቶ በጣም መስራት አለበት። እየተሰራ ካለው በላይ መስራት አለበት ብዬ ነው የማስበው። ይህን ለውጥ መቀበል የማይፈልጉ ስልጣንን ለራሳቸው ለግላቸው ብቻ አድርገው መቀጠል የሚፈልጉ ሰዎች ትንኮሳውን በዚያም በዚያም ሊያከናውኑት ይችላሉ። ይህንን ህብረተሰቡ ነው መገንዘብ ያለበት። ከመንግስት ጋር ሆኖ እየጠቆመ ህገወጥ ሰዎችን፣ አሸባሪ ሰዎችን፣ አንዱን አንዱን ለማጋጨት የሚጥሩ ሰዎችን አጋልጦ በመስጠት ከመንግስት ጋር መስራት ከህብረተሰቡ የሚጠበቅ ነው። ህዝቡ ችግር የለበት። ከመጀመሪያው ጀምሮ እስካሁን ድረስ ተከባብሮ ተናቦ ተደማምጦ ተስማምቶ የሚኖር ህዝብ ነው። ህዝቡ ደግሞ የእኔ ነው፣ ልማቱም የእኔ ነው፣ አባይም ግድም የኔ ነው፣ የኑሮ ውድነቱም እኔን ይመለከተኛል ብሎ በተደራጀ መልኩ ከወረዳ እስከ ላይ አደራጅቶ ህብረተሰቡ የሚሳተፍበትን መንገድ መፍጠር መቻል አለበት ብዬ ነው ማለት። ጎጠኝነቱን ትተና አንድ የሆነን እነስራ ባዶ እጃቸውን እንደ አባቶቻችን ድሉን ተጎናጽፎ የመጡት እግዚአብሔር እርቷቸው ነው። አሁንም የኢትዮጵያ ልጆች አንድነቱን ያጠንክሩ እንደ አባቶቻችን ነው። ይህን ማስተላለፍ